ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ እጠይቅላችሁበት ሰላም ናችሁ እዛ ዛሬም ተመልሼ እመጥቻለሁ። ለድምፅ ጥራቱ በጣም ይቅርታ ማይኬ ተበላሽቶ ነው እና እንደዚሁ በቀጥታ በኦሪጂናል ቮይሱ ነው እየገባሁ ያለሁት እና ብዙም ላይሰማችሁ ይችላል። እንግዲህ ዛሬ ከላይ እንደምታዩት ከእርሱ ራይዝ ነው ይዤ መጣሁትኝ። ቆንጆ ራይዝ ነው ትወዱታላችሁ። ወደ አሰራሩ እንሄዳለን። እሺ እዚህ ጋር ሁለት ኩባያ ሩዝ አርጌ ውሃ ጨምራለሁ። አለካም እዚህ ጋር ቀቅየው ነው ውሃውን የተወሰነ ሲቀር የምደፈው ና ትንሽ የሻይ ማንኪያ አንድ የሻይ ማንኪያ ጨው ጨምሬ እናንተ ራይዙን በፈለጋችሁት ወይም መቀቀር ትችላላችሁ። እዚህ ጋር ሲበስል እንትን ያልኩት እና ዘይትና ቤሊፍ እና ሽንኩርት አርጌ አበስለዋለሁ ማለት ነው ከዛ ነጭ ሽንኩርት እዚህ ጋር ያው በረዶ ቤት ስለነበር ነው የምታዩትን። አንድ ሁለት ሻይ ማንኪያ የሚሆን እና ከሞን አንድ የሻይ ማንኪያ ከግማሽ ጨምሩበት። ሞቅን ብታረጉት የተመራጭ ነው። ኢንዲያኖች እንደውም ቅመም በጣም ያበዛሉ። ሁን ልጆችም ስለሚበሉ በጣም ብዙ አላበዛውበትም። እና እዚህ ጋር ደግሞ ኦሪጋኖ ቅጠል የኦሪጋኖ ቅመም ይዣለሁኝ። ከዛ አንድ ደግሞ የቆርቆሮ የተቀቀለ ሽምብራ ወይ ደግሞ ቺክፒንስ ነው። ከዛ ጨው አንድ ግማሽ የሻይ ማንኪያ አድርጌ አቀላቀየዋለሁኝ። ለሁለት ኩባያ ሩዝ አንድ የተቀቀለውን የቆርቆሮውን ቺክፒንስ ወይ ደግሞ ሽምብራውን ነው፣ ግን እናንተ በቤትም ማድረግ ትችላላችሁ። እንደዚህ ራይዙ መብሰሉን ሳቅ በውሃ ጠነፈፈዋለሁ። የተወሰነ ይቀራል እዚህ ጋ። ከዛ ሊበስል ሲበስል አወጣዋለሁ ማለት ነው በውሃ የቀረ ውሃ ሲኖር ስላለ በውሃ በርከት ከስ ስላደረኩበት አጠነፍፈዋለሁኝ። ኤዥያኖች ፓኪስታን ምናምን ራይዝ ሲቀቅሉ ካያችሁ፣ ቀቅለው በቃ ቆንጆ ብስል ያለ ቦታ ውሃውን በርከት አርገውት ቀቅለው በሰል ሲል ነው ራይዙን የሚደፉት ልክ እንደ እንትን እንደ ፓስታ ማለት ነው። እና ቆንጆ እንትን ያመጣል። ቡክት አይልባችሁም፣ ያስቸግራችሁም። እዚህ ጋር የኮሪያንደር ቅጠል ኮሪያንደር ቅጠል ነው። ይዤ የመጣሁት ወይ ደግሞ የድንብላል ቅጠል ማለት ነው የጨመርኩት። ከዛ ደግሞ ነጭ የባሮ ሽንኩርት ነጩን እሱን የተጠቀምኩት፣ ወይ ደግሞ ስፕሪንግ ኦኒየ ማለት ነው። እዛ እሱን የተወሰነ ይቁላል። በዚህ ጋር እንደዚህ ራይዙን አጠንፍፌዋለሁ። እንደዚህ በጣም የሚያምር አቀቃቀል ነው የሚቀቀለው። ከዛ ሶሱን እዚህ ጋር እንጨምረዋለን። እዚህ ጋር ኤዲቲንጉ ትንሽ ትን ብሎ ከዛ በደንብ እንቀላቅለዋለሁ። በጣም ቆንጆ ቃና፣ ለየት ያለ ቃና ነው ያለው። ይጣፍጣል፣ በጣም ሞክሩት። ከዛ ኮሪያንደሩ ወይ ደሞ የድንብላል ቅጠል ስላለኝ በሱም በድንቹን እንዴት አርጌ እንደምሰራ ታያላችሁ። የአረብ ሀገር እንደው ድንች ጥብስ ነው፣ በጣም ነው የሚጣፍጠው። እንደ ሳንዱች መጠቀም ከጎን እኔ እንደ ሳይድ ነው የተጠቀምኩት። አሁን እንደውም እሱን እናረጋለን። ድንቹን ይኸው በዚህ መልኩ እንደዚህ ጠብሸዋለሁ። ከዛ ድንቹ በዚህ መልኩ ቀጠበስኩ ካወጣው በኋላ ትንሽ የዘይት እዚህ ጋር አደርግና አሁንም የስፕሪንግ ኦኒየን እናረጋለን። ያው እኔ የድምብላሉ ቅጠል ስላለኝ ከጎኑ ድጋሜ እሱን ሌላ ብዙ ነገር አልጠቀምበትም ብዬ እንደመስራት እንዳይዲያ የሚሆናቸዋል ብዬ ነው ያመጣሁት። ዚጋን ትንሽ የነጭ ሽንኩርት አድርጌበታለሁ ከዛ የደንብ ላይ ቅጠሉን እናደርጋለን። ከዛ የጠበስነውን ድንች እናደርግና እናቀላቅለዋለን። ከዛ በርበሬ እዚህ ጋር የድልዝ በርበሬ አለኝ። እሱን ከላይ እናደርግበታለን። እና በቃ በዚህ መልኩ አቅርቤዋለውኝ። ከጎን ዝኩኒ ጠብሼ ነበረ አልቀረስኩትም። ሁለቱን በዚህ መልኩ ሞክሩት ማለት ነው። ያው ዝኩኒው ብዙም አጠባበሱ ትንሽ ዘይት ያዘ ስላደረገ ለእናንተ ማቅሳየት አልፈለግኩም። ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ላይክ ማድረግ እንዳትረሱ ቻው።